በአማራ ክልል በግብርናው ዘርፍ ከጊዜ ወደ ጊዜ ምርትና ምርታማነት ለማሳደግ ጥረት እየተደረገ ይገኛል። ለዚህ ስኬታማነትም የግብአት አቅርቦትን በመጨመርና ለአርሶ አደሩ በወቅቱ ተደራሽ የማድረግ ስራዎች እየተሰሩ ይገኛሉ። ከዚህ አንጻር ባሳለፍነው 2016-2017 የምርት ዘመን ከ7 ነጥብ 1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ስርጭት መደረጉን የክልሉ ግብርና ቢሮ ኃላፊ ዶክተር ድረሳሉ ያወሳሉ። የማዳበሪያ ስርጭትን ብንወስድ በክልላችን ታሪክ ውስጥ ታይተው የማይታወቅ ወደ ሰባት ነጥብ አንድ የሚጠጋ ሚሊየን ኩንታል የሚጠጋ ማዳበሪያ ማሰራጨት ችለናል። ይህም ምርትና ምርታማነትን በማሳደግ ረገድ አመርቂ ውጤት ማሳየቱንም ዶክተር ድረሳሉ ገልጸዋል። ይህ ስርጭት ቁጥር ብቻ ሆኖ አልቀረም፣ ሲግኒፊካንትሊ በምርትና ምርታማነት እድገት ላይ ትልቅ አስተዋጽኦ አበርክተዋል። ይህ ተግባር በክልላችን ውስጥ ሀያ ስምንት ኩንታል ፐር ሄክታር የነበረው ምርታማነት ወደ ሰላሳ ሁለት ኩንታል ፐር ሄክታር አሳድጎታል። በዚህ አመት ይሄ የሰራነው ስራ ወደ ኋላ እንዳይመለስ ማድረግ አለብን። በክልሉ በ2017/18 የምርት ዘመንም ከግባት አቅርቦት አኳያ ከአምናው በተሻለ መልኩ 8 ነጥብ 8 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት ታቅዶ እየተሰራ መሆኑም ተገልጿል። አርሶ አደሮችም የአፈር ማዳበሪያ በወቅቱ እየቀረበላቸው መሆኑን ይናገራሉ። ዘርና መዳበር ያለ ማዕደመኛ ፍላጎት ገበሬ አርሶ አደር ፍላጎት ቅድሚያ ለማግኘት ይፈልጋል እና ስለዚሁን ጥሩ ሰዓት ዝናብ ሳይመጣ ውሰዱ ተብለነን፣ ጥሩ ሰዓት ነው። በአማራ ክልል በ2017/18 የምርት ዘመን 54 ሚሊዮን ሄክታር መሬት በዘር በመሸፈን 187 ሚሊዮን ኩንታል ምርት ለመሰብሰብ ታቅዷል። ይህም ከአምናው የምርት ዘመን ጋር ሲነጻጸር እቅዱ የ18 ሚሊዮን ኩንታል ብልጫ አለው። እንግዲህ በዚህ ዘንድሮ አመት መሬትን ከአምናው ወደ 140 ሺህ ሄክታር በማሳደግ እንደገና ምርትን ደግሞ ወደ 17 18 ሚሊዮን ኩንታል ለማሳደግ ምርታማነትን ደግሞ በሁለት ኩንታል በሄክታር ጭማሪ እንዲያመጣ የሚያስችል እቅድ አቅደን የገባንበት ሁኔታ ነው ያለው። ሰፋፊ ክላስተሮችን በማደራጀት እና የአርሶ አደሩን አቅም በማጎልበት በክልሉ ምርትና ምርታማነትን በማሳደግ ከተረጅነት መላቀቅ እንደሚገባም ዶክተር ድረሳሉ ተናግረዋል። ይሄ ክልል የገጠመውን ችግር ታሳቢ ያደረገ የፓትሪዮቲዝም ወይም የአርበኝነት ተጋር ሁለተኛው የአርበኝነት ምዕራፍ እያልን የምንጠራውን የጸረ ድህነት ትግል ተረጅነትን የማስወገድ ከተረጅነት ወደ ምርታማነት የሚሄድ ጉዞን ማረጋገጥ ይገባናል። ይህ ግብርና አብዮት መፈጠር አለበት። ምርት የማሳደግ አብዮት፣ የምርት ዘመቻ መኖር አለበት። በክልሉ የአፈር ማዳበሪያና የዘራ አቅርቦትን ለአርሶ አደሩ ተደራሽ የማድረጉ ስራም ተጠናክሮ ቀጥሏል።